የአፓርተማ ግቢዋ ውስጥ ሞታ መገኘቷን ፖሊስ ይፋ አድርጓል። በፖሊስ መረጃ መሰረት ሴፕቴምበር 26 2025 በዘጠኝ አንዳንድ ተደውሎ በተገኘ ጥቆማ የወጣቷን አስክሬን መኪና ውስጥ ማግኘቱ ፖሊስ ገልጿል። ወጣቷ ለአደጋ ተጠሪ ብላ ባስመዘገበቻት ጓደኛዋ ስልክ ተደውሎ ሕይወቷ ማለፉ እንደተገለጸ እና ቤተሰቦቿም በእሷ አማካኝነት መርዶ እንደተነገራቸው ለመረዳት ተችሏል። ፖሊስ የአርሴማን አስክሬን መርምሮ ከአስራ ሁለት ሳምንታት በኋላ ውጤቱን እንደሚገልጽ ለቤተሰቦቿ ቅርበት ያለው ሰው ለዳያስፖራ ሚዲያ ኔትወርክ መረጃውን አካፍሏል። ዳያስፖራ ሚዲያ ኔትወርክ ባደረገው ማጣራት አርሴማ የሞተችበት ዕለት በውል የማይታወቅና ሞታ የተገኘችው የራሷ መኪና ውስጥ ጋለል ብላ እንደተቀመጠች እንዲሁም የመኪናው በሮች ተቆልፈው እንደነበር ለመረዳት ተችሏል። እንደ አውሮፓውያን አቆጣጠር በ1992 በአዲስ አበባ የተወለደችው አርሴማ በላይነ አንደኛ እና ሁለተኛ ደረጃ ትምህርቷን በላዛሪስት ካቶሊክ ትምህርት ቤት በአዲስ አበባ እንደተማረች ለማወቅ ተችሏል። በ2012 ዓ ም ወደ አሜሪካ ከመጣች በኋላ በቴክሳስ ዊመንስ ዩኒቨርሲቲ በሜዲካል ሳይንስ በዲግሪ የተመረቀች ሲሆን በሄልዝ ኢንፎርማቲክስ የማስተርስ ዲግሪዋን እያጠናች እንደነበር ቤተሰቦቿ ገልጸዋል። በዩኒቨርሲቲ ቴክሳስ ዩቲ ሄልዝ ውስጥ በላቦራቶሪ ሳይንስ ተመድባም ስትሰራ መቆይቷ ዲም ያነጋገራቸው የቅርብ ምንጮች አስረድተዋል። አርሴማ በአሜሪካ ሁለት እህቶች ያሏት ሲሆን አንዷ በዳላስ ከተማ በቅርብ ርቀት ትኖር እንደነበር ተገልጿል። እስካሁን ባለው መረጃ መሰረት የአርሴማ የቀብር ስነስርዓት ማክሰኞ በዳላስ ቴክሳስ የሚፈጸም ሲሆን አ ወደ አሜሪካ መምጣት እንዳልቻሉ ተገልጿል። ላርሴማ የቅብር ስርዓት ማስፈጸሚያ እንዲሆን በህቷ ባል አቶ ቴድሮስ ባየስም ጎፈንድሚ መከፈቱ ተገልጿል። ዳስፖራ ሚዲያ ኔትወርክ ዳርሴማ ቤተሰቦች ና ወዳጆች በሙሉ መጽናናት። ሰላም ሰላም! ውድና የተከበራችሁ ቴ ቤተሰቦች እንዴት ናችሁ? በድጋሚ ለው ሰላማችሁ በዘተ ተረፍረፍ ይበልልን። እችህታችን የምታዋት እንግዲህ መቅቢያ ላይ እንደሰማችሁት ሀርሴማ ትባላለች። በአሜሪካ ሀገር በምትኖርበት እንግዲህ በምትኖርበት ጊቢ ውስጥ መኪናዋ ውስጥ ሞኪናዋ ተቆልፎ ህይወቷ አልፎ ተገኝተዋል ማለት ነው። በቀደምም አንድ ዶክተር በሚሰራበት ቦታ ላይ እንደዚህ ህይወቷ አልፎ ተገኝተዋል። አሜሪካ ውስጥ በተደጋጋሚ ኢትዮጵያውያን አሟሟታቸው ሳይታወቅ ገዳያቸው ሳይታወቅ ብዙዎች እየሞቱብን ነው ማለት ነው። እና በጣም ያሳዝናል። እቺ ወጣት እንግዲህ ምን እንደ ገደላት አልታወቀችም። ከአስራ ሁለት ቀን በኋላ መረጃውን እሰጣችኋለሁ የምርመራ ውጤቱን ብሏል ዶክተር ማለት ነው። በጣም በሚያሳዝን ሁኔታ እንዲሁም ደግሞ በአርባ ምንጭ እህታችን እንግዲህ እንደዚችው ህይወቷ አልፎ በትላንትናው ዕለት ተገኝታለች። በበጎ አድርጎት የምትታወቀው እህታችን በጣም በሚያሳዝን ሁኔታ ምን እንደገደላት ሳይታወቅ በድንገት ሞታ ተገኝታለች ማለት ነው። አነጋጋሪ ሆኗል። ዛሬም በአሜሪካ ተደግሞብናል። በጣም ያሳዝናል። እንዲሁም የእህታችን ያርሴማ የቀብር ስነ ስርዓቷ ማክሰኙ እንደሆነ ተናግረዋል ማለት ነው። በጣም ያሳዝናል። እንግዲህ በአሜሪካ ያላችሁ ኢትዮጵያውያን የእህታችንን አስክሬን እንግዲህ ለመቅበር ሁላችሁም በዛ በኩል የምትገኙ ሁላችሁም ሂዳችሁ ለአፈር አብቋት ማለት ነው። በጣም ያሳዝናል። እንዲሁም እናቷ ወላጅ እናቷ ከሀገር ቤት መምጣት አልቻሉም። አርሴማ ሁለት እህቶች መገኘ መኖሩን አዲስ በአሜሪካ ውስጥ ሁለት እህቶች እንዳሏትም ሰምተናል። እንግዲህ በተነገረው መሰረት ማለት ነው። በጣም ልብ ይሰብራል። ግን ከእለት ለተን የምለው የኢትዮጵያን ሞት ለምንድን ነው እንደዚህ እየተደጋገመብን የሄደ የኢትዮጵያን ሞት በየጊዜው በየእለቱ በየቀኑ አዳዲስ ሞቶችን እየሰማንና እያስተናገድን ያለ ነው። በስደትም በተለያዩ ሀገርም ኢትዮጵያን ሞታቸው ለምንድን ነው ጥያቄ ያልሆነባችሁም? ያውም በወጣትነት የእውነት በጣም ያሳዝናል። እቺ እንግዲህ የምታዩት ገና ወጣት ትምህርቷን የተማረች ለአገር ለወገን ትጠቅማለች የተባለች እህታችንን ባልታወቁት ሰዎች ህይወቷ ጠፍቶ መኪና ውስጥ ተጥላለች። መቼም ሌላ ዜጋ መጥቶ አይገላትም። የገዛ ዜጋችን ኢትዮጵያዊ ነው የሚሆነው። ኢትዮጵያዊ ነው ኢትዮጵያን የሚገለው፣ ሌላ ሰው አይገልም። እንዳያችሁት እርስ በርስ ነው እየተባለ አላን ያለ ነው። የአርባ ምንጯም እህታችንም እንደዛው በምን እንደሞተች እስካሁን አልታወቀም። ዛሬ የቀብር ስነስርዓቷ እንደሚከናወን በአርባ ምንጭ ተነግሯል። የአርባ ምንጭ በጎ አድርጎት ች የያዘን መግለጫ አውጥተዋል ማለት ነው። ከእሷ ጋር የሚሰሩ በጣም ታዋቂና ጥሩ ልጅ የነበረች ህጻናት ችም ገና ታዳጊዎች ናቸው። በነገራችን ላይ እኔ በአሁን ሰዓት ላይ ምን እንደምንል አላቅም። ነፍስ ሲማር ብቻ እንጂ ጠዋትና ማታ የምሬ ነው ምላችሁ የሞት ዜና ብቻ ነው የሚሰማ። በተለይ አሜሪካ ብሶበታል። ከኢትዮጵያ የበለጠ ሆኗል። እነዛ ሁለት እህትና እህቶች እንደዛ በአንድ ጊዜ ህይወት አጡ። እንዲሁም አንድ ወንድማችንን ጨምረው ሶስት ሰው በአንድ ቀን በጥይት ህይወታቸው አጡ። በትላንትና ሁለት እንግዲህ ያ ዶክተር ወንድማችን በአሜሪካ በስራ ውስጥ እያለ ባልታወቁ ሰዎች በጥይት ተመቶ ህይወቱ አለፈ። ይሄ ነገር እንዴት ነው? አሜሪካ ጭራሽ ኢትዮጵያ ሆነች እንዴ? የህግ ሀገር አይደለችም እንዴ? የነጻነት ሀገር የዲሞክራሲ ሀገር ማንም ሰው መብቱን የሚጠይቅበት ሀገር አይደለ እንዴ ነው ወይስ ደግሞ የኢትዮጵያን ነፍስ በየቦታው የአይጥ ነፍስ ወይም የውሻ ነፍስ እንዲሆን እየተደረገ ነው ያለው ማለት ነው። በጣም በሚያሳዝን ሁኔታ የዛሬዋም እንደዚሁ ብቻ ነፍሴ ማር። ለቤተሰብ መጽናናትን ያድልልን። እታችን አርሴ ማ ነፍስሽ በጸደ ገነት ትረፍ። በስደት ላይ እንግዲህ እንደዚህ ሆኖ በዚህ አይነት መልክ ህይወትን ማጣት በጣም ያሳዝናል። መኪናውም እንደተቆለፈ ነው የተገኘ መኪና ውስጥ በጎን ተኝታ ህይወቷ አልፎ መገኘቱ በጣም ያሳዝናል ማለት ነው እንግዲህ ያገኙትም በራሷ ግቢ ውስጥ ነው ግቢዋ ውስጥ ነው መኪናው ከውስጥ ተቆልፏል ምንድን ነው ማንም የሚባል ነገር የለም እግዚአብሔር እሱ ይፍታው ያሳዝናል በጣም ግን እስከ መቼ ነው እኔ የምለው የኢትዮጵያን እናት እስከ መቼ ነው የምታለቅ ሰው የኢትዮጵያ ወጣቶች እስከ መቼ ነው እረ ወጣት አለቀ በመቤቴ እንዲህ እግዚኦ እንበል ህጻናት አለቁ፣ ወጣቶች አለቁ። ዋንድም በሌላ የሰባት አመቱን ህጻን አይታችኋል። በቀደም እንደዚሁ በጎረቤት በራስ ሰው። እችም ከሌላ አይመጣም የራስ ሰዎች ናቸው። የራስ ጎረቤት፣ የቅርብ ሰው የምንላቸው ሰዎች ናቸው የሚያጠቁንና፣ ምርመራው ከቅርብ ቢጀመር ደስ ይለኛል። እች ልጅ እህታችን አርሴማ ፍቅረኛ ካላት የሆነ እሷ ጋር የሚመጣ ሰው ካለ ስልኳ በደንብ መፈተሽና እንዲሁም ደግሞ በደንብ መታወቅ አለበት፣ አካባቢው መፈተሻ አለበት። ምክንያቱም አንድ ሰው ራሱን በራሱ እንደዚህ አይሆንም። ያውም መኪና ውስጥ ያውም ጊቢ ውስጥ የገዛ ጊቢ መኪና ውስጥ ተኝቶ አይመስለኝም። በፍጹም በፍጹም። የሆነ ሰው የሆነ ነገር አድርጓት መኪናውን ቆልፎ ሄዶ ነው። ፍቅረኛ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ዘመድ ሊሆን ይችላል። አይታወቅም እሱ መቼም ሌባ ነው ልንል አንችልም። አሜሪካ ሌባ የለም እንዳትሉኝ። እና ብቻ ለማንኛውም ነፍሴ ማረህ እህታችን፣ ነፍስሽን በአጸደ ገነት ያኑረው። ያማል የአርባ ምንጩ መስኪንም እንደዚሁ ህይወቱ አለፈ። እኛ ለስንቱ ንጩሁ፣ በመቤቴ ሳር ቅጠሉ እኮ ሞተ። በቃ ወጣት አለቀ፣ ህጻናት አለቀ። ፍትህ ለማን ነው ምንጠይቀው? ለማን ነው ፍትህ ምንለው? ስንት ወጣቶች እነቀነኔ አይታችኋል አይደለም። የቀነኔ ፍትህ ሀታፍ የዛሬ አመት ነበረች ቀነኒ። ዛሬ ግን አንዱ አለም ጎሳ እየጨፈረ ታይተዋል። እንዲህ ነው በፍቅርና በቅርብ ባሉ ሰዎች ነው የሴቶች እህቶቻችን ህይወት እየጠፋ ያለው ማለት ነው። እሬቻ ላይ ነበረች የዛሬ አመት ቀነኒ አዱኛ። ዛሬ ግን ቀነኒ እያለቀሰች ነው፣ አንዱ አለም እየጨፈረ ነው። እንደምታዩት ከባድ ነው። የሞተ ተጎዳ ነው። እና ለማንኛውም ራሳችሁን ጠብቁ እህት ወንድሞቼ፣ በስደት ያላችሁ በተለይ በጓደኛ በምናምን ህይወታችሁ የሚያልፍ ለቤተሰብን መጽናናትን ያድልልን። የእህቶቻችንን ነፍስ ይማር። የአርባ ምንጯ ምህታችን ነፍስሽን ባጸደገነት የአሜሪካዋ ምህታችን፣ ሁላችሁም ነፍሳችሁ ባጸደገነት ይኑር እንላለን ማለት ነው። ያሳዝናል። ለቤተሰብ መጽናናትን። ሌላ ያው ቃል የለን የምንለው ነገር ጨረስን። ያማል በጣም ከባድ ነው የእውነት ከዚህ በላይ ብዙ ማለት ይቻል ነበረ፣ ግን ምንም ፋይዳ ስለሌለው ነፍስ ይማር።